ሰላም ሰላም ውድ የዩቲብ ቻናል ተከታታዮቻችን በዛሬው ዘገባችን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ከዜናዎቻችን ጋር አብራችሁ እንድትቆዩ በትትና እንጠይቃለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትትና እንጠይቃችኋለን። እናንተ ላይክ ስታደርጉ ምንም የሚፈጅባችሁ ኮስት የሚያደርጋችሁ ነገር የለም። ነገር ግን ላይክ ባደረጋችሁ ቁጥር ቪዲዮቻችን ብዙዎች ጋር እንዲደርስና ዜናዎቻችን በብዙ ሰዎች ዘንድ እንዲሰማ እገዛችሁን እንፈልጋለን። ስለዚህ ውድ አድማጮቻችን ላይክ፣ ሼር፣ ሰብስክራይብ በማድረግ ዜናውን እንድትጀምሩ በአክብሮት እንጠይቃችኋለን። ወደ ዜናዎቻችን ስናልፍ እንግዲህ ውድ አድማጮቻችን አሁን ያለንበት የዝውውር ጊዜያቶች የተጧጧፉበትና የተለያዩ ክለቦች ራሳቸውን በዝውውር ገበያው ላይ ያጠናከሩ ያሉበት ሰዓት ላይ ነን። ስለዚህ እንደተለመደው አዳዲስ አፕዴት የሆኑ የትራንስፈር መረጃዎችን ወደ እናንተ ይዘን መጥተናል። ወደ መጀመሪያው ዜና ስናልፍ በመጀመሪያ እንግዲህ የማንቸስተር ዩናይትድን ዜናዎች እናገኛለን። እንግዲህ ማንቸስተር ዩናይትድ ራሱን በዝውውር ገበያው ላይ ለማጠናከር ሰፋ ያሉ መጠነ ሰፊ እንቅስቃሴዎችን እያደረገ ያለበት ጊዜ ነው። እንግዲህ ስለ ማንቸስተር ዩናይትድ የተወሩ አጫጭር ዜናዎችን ወደ እናንተ ይዘን እንመጣለን። እንግዲህ የመጀመሪያው ዜናችን የሚሆነው ቪክቶር ኦስሜሄን ከማንቸስተር ዩናይትድ የተጣራ አመታዊ 12 ሚሊዮን ፓውንድ ደሞዝ እየጠየቀ ነው ሲል የፈረንሳዩ ስፖርት ሚዲያ ፉት መርካቶ ዘግቦታል። እንግዲህ ማንቸስተር ዩናይትዶች ቪክቶር ኦስሜሄንን ለማስፈረም ከቪክቶር ኦስሜሄን ተወካዮች ጋር ንግግር ማድረግ ጀምረዋል ሲል የፈረንሳዩ ተነባቢ ጋዜጣ ፉት መርካቶ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ ሌላኛው መረጃችን ማንቸስተር ዩናይትዶች በአንቶኒ ሳንቶስ ላይ የ50 ሚሊየን ፓውንድ ዋጋ ለጥፈውበታል ሲል የቤን ስፖርት ተንታኙ ሩድ ጉሌት ተናግሯል። ሩድ ጉሌት በቤን ስፖርት ላይ የሚተነትን የእግር ኳስ የቀድሞ የእግር ኳስ ማናጀር እና የእግር ኳስ ተጫዋች የነበረ ተጫዋች ነው። እንግዲህ ሩድ ጉሌት ዛሬ በተናገረው መረጃ መሰረት በማንቸስተር ዩናይትዶች አንቶኒ ሳንቶስን ለማስፈረም የ50 ሚሊየን ፓውንድ ዋጋ ለጥፈውበታል ሲል ይህን መረጃ አጋርቶናል። እንግዲህ ቶተናም ሆትስፐሮች የብሪያን እምቤቦን ዝውውር ለማስፈረም ከብሬንትፎርድ ጋር ንግግር ማድረግ ጀምረዋል። ብሪያን እምቤቦ ከአሰልጣኙ ጋር በድጋሚ መስራት እንደሚፈልግ ቶተናሞች ተረድተዋል ሲል ስካይ ስፖርት በብሬኪንግ ኒውስ ባወጣው መረጃ መሰረት ተዘግቧል። እንግዲህ ብሪያን እምቤሞ ከማንቸስተር ዩናይትድ ጋር ረዘም ላሉ ቀናት ስሙ ሲያያዝ ነበር። እንግዲህ እሱም በግልጽ ማንቸስተር ዩናይትድን መቀላቀል እንደሚፈልግ አሳውቋቸው፣ ዩናይትዶች ከብሬንትፎርድ ጋር ንግግር ከጀመሩ ሰንበትበት ብለዋል። ሁለት ጊዜ የዝውውር ጥያቄ ሂሳብ አቅርበው ሁለት ጊዜ ውድቅ ተደርጎባቸዋል። ቶተናሞች ደግሞ አሁን ዝውሩን ለመጥለፍ እየሰሩ ያሉበት ሰዓት ነው። እንግዲህ የማንችስተር ዩናይትዶች ለብሪያን እምቡሞ 55 ሚሊዮን ፓውንድ ሲደመር አምስት ሚሊዮን ፓውንድ አቋሙ እየታየ የሚጨመር አዶንስ በማቅረብ አጠቃላይ 60 ሚሊዮን ፓውንድ ፓኬጅ ያለው ጥያቄ በማቅረብ ለብሬንትፎርዶች ምላሻቸውን ሲጠብቁ ነበር። ብሬንትፎርዶች ግን ከልጁ ዝውውር አጠቃላይ ሰባ ሚሊዮን ፓውንድ ይከፍላሉ። እንግዲህ ቶተናም ሆትስፐሮች ይህንን ክፍያ በመክፈል የአሰልጣኛቸውን ቶማስ ፍራንክን ከብሪያን እምቤሞ ጋር ያለውን ግንኙነት በመጠቀም ዝውውሩን ለመጥለፍ እየሰሩ ነው ሲል ስካይ ስፖርት በብሬኪንግ ኒውስ መልክ ዘግቦታል። ቶተናሞች ምንም እንኳን ብሪያን እምቤሞን ለማስፈረም ቢፈልጉም እሱ ሁል ጊዜ ግን ቅድሚያ የሚሰጠው ለማንቸስተር ዩናይትድ ነው ሲል ቤን ጃኮብስ ተናግሯል። እንግዲህ ቶተናሞች ብሪያንን ለማስፈረም የሚያደርጉትን ንግግር ገና አድቫንስ የሚባል ደረጃ ላይ አልደረሰም ሲል ቤን ጃኮብስ ጨምሮ ተናግሯል። እንግዲህ ማንቸስተር ዩናይትድ የተመለከተው ሌላኛው መረጃችን ማቲያስ ኩኛ በማንቸስተር ዩናይትድ ኦፊሻል ዝውሩ ኦፊሻል ከተደረገ በኋላ ከኤምዩቲቪ ጋር ቆይታ አድርጎ ነበር። በዚህም ቆይታ ለቀረበለት ጥያቄ አንዳንድ ማብራሪያዎችን ሰጥቷል። ማቲያስ ኩኛ ምንድን ያለው ውሳኔ ውሳኔን ውጭ ያሉ ሰዎች አይረዱትም፣ ትንሽ ውስብስብ ነው። ነገር ግን እንደኔ ለእኔ እንደ ማንቸስተር ዩናይትድ የሚሆን ክለብ የለም። በእኔ አስተያየት ማንቸስተር ዩናይትድ ትልቅ ክለብ ነው። ከባድ ሲዝን እንደነበረ ሁሉም ሰው ያውቃል። ውሳኔ በራሱ ለዚህ ክለብ ምን ማለት እንደሆነ ያሳያል በማለት ተናግሯል። እኔ ክለቡ መጥፎ ሲዝን ላይ ስላለ ክለቡን ከመውደድ ምንም ያገደኝ ነገር የለም። እኔ ከልጅነት የጀምረው የዩናይትድ ደጋፊ ነኝ የሚል አይነት ይዘት ያለው መልእክት ተናግሯል። እንግዲህ ልጅ እያለው ከአጎቴ ልጅ ጋር በሰፈራችን አሸዋ ሜዳዎች ላይ ስንጫወት የምንጫወትበትን ሜዳ ኦልድትራፎርድ ብለን እንጠራው ነበረ እና እስቲ አስበው ይሄ ነገር የድሮውን ነገር ማሰብ እኔን ስሜታዊ ያደርገኛል በማለት ማቲያስ ኩኛ ተናግሯል። እዚህ የሚመጣ ማንኛውም ተጫዋች ስለዩናይትድ ያለፉትን የድል ጊዜያቶች ሳያስብ የሚመጣ የለም ስላሸነፏቸው ሁሉም ዋንጫዎች ስለ ፕሪሚየር ሊግ ዋንጫዎች፣ ስለ ሻምፒዮንስ ሊግ ዋንጫዎች ሳያስብ የሚመጣ የለም። እኔ እዚህ የመጣውት ክለብ ወደ ነበረበት ክብር እንዲመለስ ለመርዳትና የበኩሉን የበኩሌን አስተዋጽኦ ለማድረግ ነው በማለት እንግዲህ ማቲያስ ኩኛ አስተያየቱን ሰጥቷል። እንግዲህ ዘገባውን ያጠናከረው ታማኙ ፋብሪዚዮ ሮማኖ ነው። የቀድሞ የዩናይትድ ሌጀንድ ግብ ጠባቂ ኤድዊን ቫንደርሳር ከጋዜጠኞች ለቀረበለት ጥያቄ ስለ አንድሬ ኦናና ተከታዩን አስተያየት ሰጥቷል። ስህተት የምትሰራ ከሆነ፣ በእግርህ አንድ ኳስ ስትጥል፣ ወይም የተሳሳተ ኳስ የሚመጣ ከሆነ ያኔ በረኛውን መውቀስ ትችላለህ። እርሱ ማለትም ኦናና አመቱን ሙሉ ወጥ አቋም ላይ አልነበረም፣ በማለት አስተያየቱን ሰጥቷል። እንግዲህ መረጃውን ያወጣው ፋብሪዞ ሮማኖ ነው። እንግዲህ ውድ አድማጮቻችን ዩናይትድን የተመለከቱ ዘገባዎቻችን እነዚህ ናቸው። ወደ ባርሴሎና መረጃዎቻችን ስናልፍ ባርሴሎና ኒኮ ዊሊያምስን ለማስፈረም እንቅስቃሴ ጀምሯል። በዚህም ምክንያት ልጁ በከፍተኛ ሁኔታ ባርሳ የመግባት ፍላጎት እንዳለው የተጫዋቹ ኤጀንት ለባርሴሎናው ዳይሬክተር ዴኮ ተጫዋቹ ባርሳን መቀላቀል በከፍተኛ ሁኔታ ይፈልጋል ኢቨን አዲስ ታይም ምንም አይነት ዋስትና ሳይጠይቅ ባርሳን መቀላቀል እንደሚፈልግ ለዴኮ ግልጽ አርጎ ነግሮታል። በኒኮ ዊሊያምስ እና ሄንሲ ፍሊክ በስልክ ተደዋውለው አውርተዋል። እንግዲህ ሄንሲ ፍሊክም ፕሮጀክቱን ለኒኮ ዊሊያምስ ግልጽ አርጎለታል። ላሚን ያማልም በእያንዳንዱ ከኒኮ ዊሊያምስ ጋር ባለው ግንኙነት ተጫዋቹ ወደ ባርሳ እንዲመጣና አብረው እንዲጫወቱ ይገፋፈዋል ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። ወደ ሪያል ማድሪድን ወደተመለከተው መረጃችን ስናልፍ ራውል አሴንሲዮ በሪያል ማድሪድ ቤት አዲስ ኮንትራት ፈርሟል። አዲሱ ኮንትራት እስከ 2031 የሚያበቃ ይሆናል። በአዲሱ ኮንትራት ደሞዙ የተሻሻለለት ሲሆን የውል ማፍረሻውም 1 ቢሊዮን ዩሮ ነው። ከማርች ጀምሮ የታቀደበትና በመጨረሻም ክለቡ ባወጣው መግለጫ አሴንሲዮ በሪያል ማድሪድ ቤት አዲስ ኮንትራት እንደፈረመ እና በሪያል ማድሪድ ቤት እንደ ቁልፍ ተጫዋች ይቆጠራል ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። በተያያዘ ዜና የባርሳው የቀድሞ አምበር ካርሎስ ፒዮልስ ለክርስቲያኖ ሮናልዶ ተከታዩን አስተያየት ሰጥቷል። ከጋዜጠኞች ለቀረበለት ጥያቄ የክርስቲያኖ ቁጥሮች በራሳቸው ይናገራሉ። በ25 ጨዋታ 20 ጎል ያስቆጥራል። እነዚህ ቁጥሮች አስገራሚዎች ናቸው። እንደሱ አይነት ተጫዋች በቡድን ውስጥ ወሳኝ ሚና አለው። በሜዳም ውስጥ ከሜዳም ውጪ በአለም አቀፍ ደረጃ ላሳደረው ተጽዕኖ ክርስቲያኖ ምስጋና ይገባዋል ሲል ካርሎስ ፒዮል ተናግሯል። አክሎም ክርስቲያኖ ሮናልዶ በሪያል ማድሪድ ታሪክ ውስጥ እጅግ በጣም አስፈላጊ ተጫዋች ነው ሲል አስተያየቱን ሰጥቷል። መረጃውን ያወጣው ታማኙ የመረጃ ምንጫችን ፋብሪዚዮ ሮማኖ ነው። ወደ አትሌቲኮ ማድሪድን ወደ ተመለከቱ መረጃዎቻችን ስናልፍ አትሌቲኮ ማድሪዶች የሊቨርፑልን የግራ መስመር ተመላላሽ አንዲ ሮበርትሰንን ለማስፈረም በእጩነት ይዘውታል። ከሊቨርፑል ጋር የሚደረገው ድርድር ቀላል አይሆንላቸው፣ ምክንያቱም ሜሎስ ኬርኬዝን ፈርሞ እንኳን አንዲ ሮበርትሰን በሊቨርፑል ቤት እንደ ቁልፍ ሰው ነው የሚቆጠረው። ስለዚህ አትሌቲኮች አንዲ ሮበርትሰንን ቲዮ ሄርናንዴዝን ከቲዮ ሄርናንዴዝ በላይ በሾርት ሊስታቸው ውስጥ በከፍተኛ ሁኔታ ወይም ኦን ዘ ቶፕ ኦፍ ዘ ሊስት ላይ ካስቀመጧቸው ተጫዋቾች በከፍተኛ ሁኔታ ሬት የሚያደርጉት አንዲ ሮበርትሰን ነው። እንግዲህ ከሊቨርፑል ጋር ያለውን ድርድር የሚወስነው የሚያቀርቡት ሂሳብ ነው ሲል ፋብሪጆ ሮማኖ መረጃውን ዘግቦታል። በተያያዘ ከአትሌቲኮ ጋር ከአትሌቲኮ ማድሪድ ጋር በተያያዘ ዜና አሰልጣኝ ዲያጎ ሲሞኒ ከጋዜጠኞች ለቀረበለት ጥያቄ እንዲህ ሲል ምላሽ ሰጥቷል። ሻምፒዮንስ ሊግ አሁንም ወደ አትሌቲኮ እንደሚመጣ አምናለሁ፣ መቼ እንደሆነ ግን አላውቅም፣ ነገር ግን ይመጣል ሲል ተናግሯል። እንግዲህ እንደሚታወቀው ዲያጎ ሲሞኒ በአትሌቲኮ ማድሪድ ረዘም ላለ አመት የቆየ አሰልጣኝ ነው። ከአሁን በፊት ሁለቴ ሶስቴ ለሻምፒዮንስ ሊግ ግማሽ ፍጻሜና ለፍጻሜ ቀርቦ በሪያል ማድሪድ ዋንጫ መነጠቃቸው የሚታወስ ነው። ማንቸስተር ሲቲዎችን ወደ ተመለከተ መረጃችን ስናልፍ ማንቸስተር ሲቲዎች ለሲቪየር ኔፓን ዝውውር የሚሆነውን ሁሉንም ዶክመንቶች ፈርመዋል። የህክምና ምርመራውን ሰኞ ያደርጋል። ለዝውሩ አጠቃላይ 15 ሚሊዮን ዩሮ የከፈሉ ሲሆን በአውሮፓ ካሉ ታዳጊዎችም ምርጡ ታዳጊ አድርገውም ይቆጥሩታል። የህክምና ምርመራውን እንደጨረሰ በውሰቱን ለሌላ ክለብ አሳልፈው ይሰጡታል፣ ነገር ግን ለጂሮና አይደለም ሲል ፋብሪዞ ሮማኖ ዘግቦታል። እንግዲህ ጂሮና እና ማንቸስተር ሲቲ እህታማቾች የሆኑ ክለቦች እንደሆኑ ይታወቃል። ሁለቱም በአንድ ባለሀብት ስር ወይም ሲቲ ኢንቨስትመንት ግሩፕ በሚባለው በሼክ መንሱር በሚመራው የሲቲ ኢንቨስትመንት ግሩፕ ስር የተያዙ ክለቦች ናቸው። ስለዚህ አንዱ ለአንዱ ተጫዋችን በውሰትን የመስጠት ልማድ አላቸው። ነገር ግን ይሄንን ተጫዋች ሲቪየር ኔፓን ግን ወደ ጂሮና ሳይሆን ወደ ሌላ ወደ ሊስማማ ወደሚችል ወደ ሌላ ክለብ በውሰት ሰተውት ልምድ እንዲቀስምና የጨዋታ ጊዜ እንዲያገኝ ሲቲዎች ያደርጉታል የተጫዋቹን ዝውውር ከጨረሱ በኋላ ሲል ፋብሪዚዮ ሮማኖ መረጃውን አውጥቶታል። በመጨረሻም የአርሰናል መረጃ እናገኛለን። እንግዲህ ጋብሪኤል ማጋሌስ ከብራዚል ብሔራዊ ቡድን ጋር የሀገር ጨዋታ እያደረገ ያለበት ሰዓት ነው። ከጋዜጠኞች ለቀረበለት ጥያቄ ስለ ኤርሊንግ አላንድ ተከታዩን አስተያየት ሰጥቷል። እርሊንግ ሃላንድ በአጠቃላይ አውሬ ነው፣ ሂዜ ቢስት ሲል ነው የገለፀው። አንድ ስህተት የምትሰራ ከሆነ ኦልሬዲ እሱ ጎል አስቆጥሮ ሰለብሬት እያደረገብህ ነው። ምንም አይነት እድል አይሰጥህም። እሱ የዚህን ያክል ጠንካራ እና ፈጣን ተጫዋች ነው እርሱ ኢቭን በቁመት ከኔ ይበልጣል በጣም ሀይለኛ አቅም ያለው ተጫዋች ነው ሲል ለእርሊንግ ብራውት ሃላንድ ያለውን አድናቆት ችሎታል። እንግዲህ መረጃውንም ፋብሪዞ ሮማኖ ዘግቦታል። እንግዲህ ውድ አድማጮቻችን ለዛሬ የነበሩ አጫጭር ስፖርታዊ መረጃዎች እነኚህ ይመስላሉ። በሚቀጥለው ቀን ደግሞ አዲስ የሆኑ አፕዴት የሆኑ መረጃዎች በሚኖሩበት ሰዓት ላይ ወደ እናንተ በቶሎ የምናደርስ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን።